ለክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ

ዘርቻ አጨርኩባት ባጌጤ አማርኩባት ወግ ማረግ ሲሳዬ ተጋቢያ አየሁባት የእውቀት ግብይት በጌቃኘሁባት የማታሳፍረኝ ሀገሬ ቤቴናት ሀገሬ ክብሬናት ሀገሬ ቤቴናት ሀይሀይ የታጀበወ ሀይሀይ አሞራ ይጥራኝ ሀይይ ሀይሀይ ለምንየትም ልውልቅ ሀይይ ሀይይ ያገሬ አፈር ይብላኝ ሀይይ ሀይሀይ እስኪ ነፍሳ ውቄ ሀይ ሀይሀይ ራሴን ልጠይቅ ሀይሀይ ሀይሀይ ቀሪ አብታ አገሬ ሀይይ ሀይሀይ ከህይወት የሚልቅ እንቁ ዜማዎች በጣም በጣም በጣም ደስ የሚል እኔ፣ በነገራችን ላይ በጣም ነው የምወዳቸው። ብዙ ጊዜ ሳያቸው፣ በተለይ ገና ልጆች ወጣቶች ናቸውና በእነሱ እድሜ ደግሞ በዚህ መልክ ድምጻቸውን ስንሰማ በዛ ላይ ደግሞ ሀገራችንን የበለጠ እንድንወዳት የሚያደርጉ ሙዚቃዎችን ነው የምንሰማ። በርቱልን። ሰው ሲወድ ሽልማት ነበርታ ጋልጭ ላቸዋል በጣም ቅዳሜያችንን መውቅደመቅና ያደረጋችሁልን፣ እንቁ ዜማዎች እንኳን ደህና መጣችሁ። ዛሬ ቅዳሜ መልክ ዝግጅታችን የመጀመሪያው ነው። በመጀመሪያው ዝግጅታችን ደግሞ ተገኝታችሁ ቅዳሜ ቅዳሜን ስላስመሰላችሁልን እጅግ በጣም እናመሰግናለን። አሁን እንግዲህ እስኪ ትንሽ ነገር ደግሞ እያወራን እንቆይና፣ ያው እንቁ ዜማ ነው። መቼን የተመሰረታችሁት እናንተ ብቻ ናችሁ ወይ? አሁን ላይ ከቅርብ ጊዜ ወዲህ እኛ በደንብ የምናውቃችሁ ቲክቶክ ላይ ነው። ነገር ግን አሁን ደግሞ የተለያዩ መድረኮች ላይ ጭምር ስራ እያቀረባችሁ ነው። እና አጠቃላይ እስኪ እየሰራችሁ ያለውን ስራ እስኪ ንገሩ። ደግሞ ዜማ የተመሰረተው ከዛሬ ሰባት ግን አስተዋውቂን እስኪ እነማን ናቸው? በቲም ነው የምናውቃችሁ። ነገር ግን ከአንቺ ጀምረሽ እስኪ ማን ማን እንዳለ ተመልካቾችም እንዲያውቋችሁ በተናጠል። የኔ ስም ህይወት ህይወት ይባላል። እንግዲህ የግሩፕ ስማችን እንቁ ዜማ ነው። ለየግል መቅደለንያጃን ይባላለሁ። ሀና ነጻነት። መልካም አሁን ወደ ምላሽ ማለት ትችላለች። መቼ ነው የተመሰረተው? አሁን ላይ ስንት አባላቶች አሉት እንቁ ዜማ? እንቁ ዜማ የተመሰረተው ከዛሬ ሰባት ዓመት በፊት ነው። የእንቁዜማ አባላት እንግዲህ ው እንደምታየውን አምስት ነን። ከዚህ በፊት የተሰባሰብንበት የተለያዩ የኪነ ጥበብ ክበባቶች ላይ ምናምን እንሳተፍ ነበረ። ሁላችንም ሰፈራችንም አንድ አካባቢ ስለነበረ በዛ አጋጣሚ አንድ ላይ መስራት ጀመርን ማለት ነው። እንዴት ነው እስቲ ልምምድ የምታደርጉት አሁን እንግዲህ በጋራ ነው ወጣችሁ ሙዚቃውን የምታቀርቡት በተለያዩ መድረኮች እንመለከታችኋለን እና እንዴት ነው ልምምዳችሁ ምን ይመስላል የሚለውን እስቲ ያው ልምምዳችን የሚሆነው አንድ ላይ ነው በሳምንት አራት ቀን እንሰራለን አንድ ላይ ከዛ ውጭ ባሉት ቀናቶች ደግሞ ሁላችንም በየግል የራሳችን ጥናቶች ምናምን ይኖሩናል እነዛን ጥናቶች በግል እናጠናና አንድ ላይ ስንሆን ደግሞ እናዋህዳቸዋለን ማለት ነው መልካም ነው። እንደው አንዳንድ ባንዶች ስያሜ ሲሰጣቸው ምክንያት አላቸውና እንቁ ዜማ ያላችሁበት ምክንያት ይኖራችሁ ይሆን? ትርጓሜ ውስጥ ምንድ ነው የተለየ ትርጓሜ ካለው ሌላ የቡድኑ አባል ሊመልሱልን ይችላል። እንቁ ዜማ ያልንበት ምክንያት ያው የበፊት አሰልጣኛችን ቃላም ላይ እንዳለ ይባላል። እኛን ያሰባሰበም ማለት ነው። ያው የተለያየ በግል ሲሰማ ድምጻችን የተለያየ ነው፣ ግን አንድ ላይ ሲቀናጅ በጣም አሪፍ ስለሆነ እንቁ የሆነ ድምጽ ስለሆነ የሚሰጠው እንቁ ዜማ ተባለ ማለት ነው። በዚህ እንቁ ድምጻችሁ እስኪ ደግሞ አሁን በጣም ደስ የሚል ዜማ እንታደርሱናላችሁ አብረናችሁ እኛም በነገራችን ላይ ባጭሩ ባጭሩ ስታወሩ ያስታወሰኝ አሜሪካ ውስጥ የኢትዮጵያን የሰሩት አንድ ቀልድ ነበር። እና ምንድን ነው የመስከረም አበራ ቀልድ ነው መስከረም አበራ ይመስለኛል ኮሜዲያኑ። እና ልጅቷ ልትወዳደር መስከረም በቀለ አሁን ብቻ ልጅቷ ዘፈን ልትዘፍን ነው የሄደችው። እና በርግጥ ድምጿ ብዙም ያን ያህል አይደለም። መጨረሻ ላይ በጣም ይጠይቋታል። እና ዘፋኞች ብዙ ዘፋኞች ማውራት በደንብ አይችሉበትም። እና መጨረሻ ላይ ያለችው ምንድን ነው ወንድም እኔ

ትዝ ትዛለኝ የእናቴ ውለታ ያገሬ ትዝታ ካለሁበት ቦታ የማማ ውለታ ያገሬ ትዝታ ካለሁበት ቦታ ትዝ ትዛለኝ ጎበዝ ተደጋግፎ ባላጎጆ ሲያቆም የእናት ቤት ሲሰራ ትዝ ትዛለኝ አንተ ትብስኔ ሁሉም በየፊናው ከዋለበት ጎራ ካለበት ሲነቃ ትዝትዛለኝ እንባዋን አፍስሳ የወላድ መካነኝ ብላ ስትጣራ ትዝትዛለኝ ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሯን ሲከፍላ ጀንበር ካለች ሩጥናት ካለች ጌት በእናት አትበለት በአገር ተደሰት ያለ እናት የበሉት ያለ አገር የተጡት የጠጡት አይሆንም ሰውነት ጠባይልም ከአንጀት ማን እንደ እናት ማን እንደ አገር የትገኛል ብሶሱና ማገር ማን እንደ እናት ማን እንደ አገር የት ይገኛል ሶስና ማገር ማን እንደናት ማን እንዳገር፣ የት ይገኛል ሶስና ማገር። በጣም የሚገርመኝ ግን ከሙዚቃው ደግሞ ባለፈው ላጎራጉር ስለሚመርጡበት የሚመርጡበት መንገድ እኔ ጠላ በሙዚቃ የሚመርጡበት መንገድ ብዙ ጊዜ ያው የእነሱ ተከታታይ ስለሆንኩኝም ጭምር ነው። ድምጻቸው እንዳለ ሆነው ብዙ መድረኮች ላይም አግኝቻቸው አውቃለሁኝና የሚመርጡት ሀገራዊ ሙዚቃ ነው። ማለት የብዙ ሰውን ልብ ሊኮረኩር የሚችል ሙዚቃ ነው የምትመርጡት። እና እንደው የሙዚቃ ምርጫ ላይ ወይ የሚያግዛችሁ ሰው አለ? በተለየ ሁኔታ ሀገራዊ ቆንጆ ቆንጆ ሙዚቃዎችን ነው የምትመርጡት። እና እዚህ ላይ የተለየ የምትሰሩት ነገር አለ ወይ? የሚያግዛችሁ ሰው አለ? አሰልጣኛችሁ ትልቅ ሰው ነው። ምክንያቱም በጣም የድሮ ሙዚቃዎችን ጭምር እያወጣችሁ ለእኛ በሚያሳይ ሁኔታ እየገለጻችሁልን ነውና፣ እስቲ ስለሱ ደግሞ። ያው እኛ የምንሰራው አብዛኛውን ጊዜ ጦቢያ መድረክ ላይ አብዛኞቹ ሰው ያውቁናል። እዛ ላይ የሀገራዊ አይነት ሙዚቃዎችን ስለሆነ የምንሰራው እነሱም ይመርጡልናል፣ ጦቢያ ላይ ያሉት ይመርጡልናል። በተጨማሪ ደግሞ እኛም የሀገር ሙዚቃዎችን እንመርጣለን በዛ በዛ አጋጣሚ አብዛኛው የሀገር ሙዚቃ ሆነና አብዛኛው መድረኮች ሀገራዊ ናቸው የምናቀርብባቸውና ይበልጥ ደግሞ ጦቢያ መድረኩም ሀገራዊ ስለሆነ ደስታንጉራ ጉሩት ስሜት ይነካል። እውነት ለመናገር ሀገር ደግሞ እናት ነች። ሀገር ብዙ ነገር ነች። ሀገር በብዙ ነገር ትሰይማለችና እንደው ስለ ሀገር ስታንጎራጉሩ እንደው ሰዎች ላይ ያያችሁት የተለየ ስሜት አለ ማትረሱት፣ የተለያዩ መድረኮች ላይ እንደምሰሩ ገልጻችሁ ላላል እና አሁን ራሱ እናንተ ስታንጎራጉሩ የሆነ የተለየ አይነት የሚረብሽ አይነት ስሜት ይሰማኛል፣ እና እንደው የገለጸላችሁም ካለ እንዲሁም በሪያክሽን እናንተ መድረክ ላይ ሆናችሁ እንደዚህ አይነት ሙዚቃዎችን ስታንጎራጉሩ ያያችሁት ነገር ካለ እስኪ ብታጋር ነው። ብዙ ነው ማለት ሰው ጋር የሚጋባው ስሜት በጣም ከባድ ነው እና በተለያዩ ነገሮች ይገልጹልናል መድረክ ላይም ስንሰራ የሚያለቅሱ በጣም ስሜታቸው የሚነካ ሙዚቃ ነው እኛም እንትን የምንለው ና እነሱ የምናየው ነገር እነሱ ላይም በጣም እኛም ጋር እንዲጋባ ያደርጋል እንደዚህ ነው እንዲሰራ ነው እስክንል ድረስ ማለት ነው እና በዛ መልኩም ይገልጽልናል በጣም አሪፍ እኛ ያው በርቱ ነው የምንለው መሰናበሻ አንድ ሙዚቃ ትጋብዙን አላችሁ። ከዛ በፊት ግን እሷን ያው እኔ ህንደኛ ስለምችል ብዙ ጊዜ ህንደኛ ዳ ቋንቋ ትክክል ባይሆንም ቋንቋ ትክክል ባይሆንምራ ህንደኛውን ለመግቢያ ድገን በመሰናበቻ ደግሞ በአንድ ሙዚቃ ያው ህንደኛው የሷ ስለሆነ ያው ስም ቅድም ነግራ ነገር አለ ነጻነት፣ ነጻነት የህንደኛውን በትንሹ ተጫውታለን ለመውጫ ደግሞ እናንተ ሰ።

አሳዛኝ ነው አሁን ሳቃችሁ እንጂ አሳዛኝ ነው እንትን ሙዚቃው የሀዘን ነው የግሩፑ በጣም ነው የምናመሰግነው ቆንጆ የሆነ ጉርጉሮን ያደረግሽልን የፍቅር የለቅሶ ይሆን እንግዲህ፣ የቦሊውድ እንትኑ እሱ ይነግረናል። ከዛ ውጭ ግን እንደው አንድ ጥያቄ ሊጠይቃችሁ አስቤያለሁኝ። እና ሀገርን በማስተዋወቅ ረገድ ደግሞ አለባበሳችሁ ራሱ የሚገልጽ ነው፣ ሀገር ሀገርን የሚሸት ነው፣ ዜማችሁ ብቻ አይደለም። እና በተለያዩ መድረኮች ላይ ስትቀርቡ ሀገራችሁ እንዴት ነው የምታስተዋውቁት? እቅድ እስካላችሁ አሁን የኢትዮጵያ ውስጥ ባለው እንቅስቃሴያችሁ በጣም ተወዳጅ እና ተቀባይ ናችሁና ምን አስባችኋል፣ ቀጣይስ የሚለውን አያይዛችሁ ብታነሱልኝ ደስ ይለኛል። ሀሳብ ያላት ትመስላለች አሁን። በተለያየ ቦታዎች እየሰራን ነው። በሶሻል ሚዲያ አብዛኛው በሶሻል ሚዲያ ላይ እየሰራን ነው። በቲክቶክ፣ በዩቲዩብ፣ በኢንስታግራም ላይ በይበልጥ ደግሞ ከጦቢያ ጋር ብዙ የጀመርናቸው ነገሮች አሉ። ሀገርን በማስተዋወቅ ደረጃ የራሳችንንም ስራ እየሰራ ነው። በቅርቡ የምናሳውቅ ይሆናል። እንጠብቃለን። እሺ፣ አሁን ለመሰናበቻ አዎ፣ አንድ ዜማ ታቀርቡን ማላችሁ? ለምን ይወርቃል እንደዘበ ማተደስተኛ አገዛለሁ

ለማጉ ፍቅራችን! አሃሃ ኦሆ ሆ ድሮ ያኖር ንበት ደሳሳ ጎጃችን አሃሃ ኦሆ ልብህ እያወቀው ምን ይዘነጋሃል አሃሃ ኦሆ አብረን ያኖር ንበት እንዴት ይረሳሃል

እንደዚህ በከንቱ መቼም ይረሳል? እንዴት ይረሳል? እንዴት ይረሳል? ተረሳኸው